ሰላም ጤና ይስጥልን ውድ ኢትዮ ከረንት የኢትዩ ገጽ ተከታዮችና አድማጮች እንደምን አላችሁ። ለዕለቱ የተመራረቱትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሁን ትግራይ ክልል ውስጥ ዘልቀን በመግባታችን ባፋር ክልል ውስጥ ስላለ ሁኔታ ምንም መረጃ የለንም ሲሉ ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም በቅጽል ስማቸው ወዳ ወዳጥር ተናግረዋል። የሐራ መሬት ታጣቂዎች ዋና አዛዥ የሆኑት ወዳጥር ስለ ጉዳዩ በሰፊው የዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። ፕሪቶሪያው ስምምነት በድርጅት እንጂ በግለሰብ የተፈረመ ስምምነት የለም ሲሉ ዶክተር ገብረጽዮን ገብረ ሚካኤል ተናገሩ። ከሚዲያ ጠፍቶ የቆዩት የህወሀት ሊቀመንበር የሆኑት ዶክተር ገብረጽዮን ገብረ ሚካኤል ዛሬ ብቅ ብለው ከህወሀት ልሳን ወይን ጋር ቃለ ምልልስ አድርገዋል። የዝም በዜና ትንታኔያችን በጥንቅር አዘጋጅተነዋል። ህዝቡ እምቢ ለጦርነት ማለት አለበት። የትግራይ ምሁራንና ባለሙያ ማህበር የህወሀት አንዳንድ የጦር ጄኔራሎች የፕሪቶሪያ የተኩስ አቁም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ማስገባት እየፎከሩ የጦርነት ዝግጅት እያደረጉ ነው ሲሉ ተነግሯቸዋል። በዚህም ጉዳይ የዜና ትንታኔያችን አካተናል። ወደ ውጭ ዜና ስናልፍ! የሱዳን ፈጥኖ ደራሽ ልዩ ኃይል በግብፅ አየር ማረፊያዎችና ስትራቴጂ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብፅ ለተባበሩት አረብ ኤምሬት ስሞታ ማሰማቷ ተነግረዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረጋውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችንን ስናልፍ የሐራ መሬት ታጣቂ ዋና አዛዥ የሆኑት ጄኔራል ገብረ እግዚአብሔር በየነ ወይም ወንድ አጥር! ሀራ መሬት በሌላ ስሙ የትግራይ የሰላም ኃይል ወይም ቲፒኤፍ ተብሎ የሚጠራ ሲሆን ሰሞኑን ከዚህ ታጣቂ ጋር በተያዘ ከፍተኛ ውዝግብ መፈጠሩ ይታወሳል የህዝባዊ ወያኔ ሀርነት ትግራይ ህወሀት ታጣቂዎች ማለት የቲዲኤፍ አባላት ወደ አፋር ክልል ዘልቀው በመግባት ከቲፒኤፍ ጋር ጦርነት መግጠማቸው በስፋት ሲገለጽ ነበር ከዚህ ጉዳይ ላይ የአፋር ክልል መንግስትና የትግራይ ጊዜያዊ አስተዳደርና ህዝባዊ ወያኔ ሀርነት ትግራይ ያወጧቸው መግለጫ መዘገባችን ይታወሳል ዛሬ በጉዳዩ ላይ የቲፒኤፍ ዋና አዛዥ የሆኑት ጋሪ ጀኔራል ገብረ እግዚአብሔር በየነ ወይም በቅጽል ስማቸው ወዳጥር እንደገለጹ ከሆነ በአፋር ክልል ውስጥ ተፈጸመ ስለተባለ የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የሚያውቁት ነገር እንደሌለ ገልጸዋል። በመግለጫቸውም አሁን ትግራይ ውስጥ ዘልቀን መበግባታችን፣ አፋር ክልል ውስጥ ስላለው ሁኔታ ምንም መረጃ የለንም ብለዋል። የቲዲኤፍ ኃይሎች ወደ አፋር ክልል ውስጥ ገብተው ከባድ መሳሪያ ተኩስ ከፍተው ነበር ስለመባሉ ጉዳይ የተጠየቁ ወዳጥር ሲመልሱ እነሱ የቲዲኤፍ ታጣቂ ማለታቸው ነው ወደ አፋር ክልል ሲገቡ እኛ ወደ ትግራይ ክልል ውስጥ ዘልቀናል ብለዋል። ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አንፈልግም በማለት አስረድተዋል። የትግራይ ክልል ዘልቃችሁ የገባችሁት የት ነው ተብለው የተጠየቁት ወንዳጥር እሱ ወታደራዊ ሚስጥር ነው በሚል መልስ ሰጥተዋል። ከአፋር ክልል ውስጥ የቲዲኤፍ አባላት ተኩስ መክፈታቸው ከመስማታቸው በስተቀር ሌላ መረጃ እንደሌላቸው አስታውቀዋል። ሲናገሩም ታደሰ ወረደ ወደ ራያ በሄደበት ወጥ ግጭት እንደነበረ አውቃለሁ። በወቅቱ የእኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያ ተኩስ የተደረገው በአፋር ክልል ወሰን አካባቢ ነበር ያሉት ወዳጥር ወዲያውኑ ግጭት እንዳይስፋፋ በማሰብ ተዋጊ ተኩስ እንዲያቆሙ ትእዛዝ መስጠታቸውን አስረድተዋል ወንዳጥር በመግለጫቸው በመቀጠልም፣ የቲዲኤፍ አርሚ 33 አዛዥ የሆኑት ጀኔራል ወልደ ጊዮርጊስ ተክላይ ወይም ሸሪፎ ወደ ቶምሳ ገብተው በአፋር ሰዎች ላይ ሲነጋገሩ መታየታቸው ጠቅሰው የቲዲኤፍ አፋር የገባው ቲፒኤፍ በሌለበት ቦታ እንደሆነ አስረድተዋል። ሰሞኑም በተደረገ ውጊያ የተከሰተ የትግራይ ተወላጆች ኪሳራ መሆኑን ገልጸው ይህ የድል ዜና ብዬ መናገር አልፈልግም ብለዋል። ቲፒኤፍ ለምን በአፋር ክልል እንደሚንቀሳ እንዲንቀሳቀስ ሲጠየቁ ደግሞ እኛ ከጀምሮ ወደ ጦርነት ውስጥ የመግባት ፍላጎት አልነበረንም። ይሁን እንጂ የትግራይ ውስጥ እንድንታሰር የሚል ስጋት ስላለብን ክልሉን ለቀው ወጥተናል በማለት መናገራቸውን ተመላክተናል። በፕሪቶሪያው በድርጅት እንጂ በግለሰብ የተፈረመ ስምምነት የለም ሲሉ ዶክተር ገብረ ጽዮን ገብረ ሚካኤል ተናገሩ። ከሚዲያ ጠፍተው የቆዩት የህዝባዊ ወያኔ ሓርነት ትግራይ ህወሀት ሊቀመንበር ዶክተር ገብረ ጽዮን ገብረ ሚካኤል ዛሬ ብቅ ብለው ከህወሀት ልሳን ወይን ጋር ቃለ ምልልስ አድርገዋል። በዚህም በቃለ ምልልሳቸው የፕሪቶሪያው ስምምነት የተፈረመው ስለ ተብሎ እንደሆነ ገልጸው ስለ የተባለው ደግሞ ህወሀትና የፌደራል መንግስት ለመግለጽ እንደሆነ ጠቅሰው እንደ ድርጅት ግን እንደ ግለሰብ የተፈረመ ስምምነት የሌለ መሆኑን አስታውቀዋል። ይህ በእንዲህ እንዳለ ያኔ ሀርነት ትግራይ ህወሀት ዛሬ በወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያው ስምምነት በግልጽ መጣሱን ገልጿል። ለዚህም እንደማሳየው መንግስት የድሮን ጥቃት ፈጽሟል ያለው ህዝባዊ ወያኔ ሀርነት ትግራይ ህወሀት ጨምሮ መንግስት ሁሉንም ልዩነቱ በሰላማዊ የፖለቲካ ውይይት የመፍታት ግዴታ እንዲወጣ አሳስቦ ከዚህ ጥፋት ተግባሩም እንዲቆጠብ አስጠንቅቋል። የትግራይ ምሁራንና ባለሙያዎች ማህበር ወይ ጂኤስቲኤ በትግራይ ያንዣበበውን የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ አቀረቡ። ማህበሩ በወጣው አስቸኳይ መግለጫ የትግራይ ህዝብ ዋና ፍላጎቱ ሰላምና ሰላም ብቻ ነው ብለዋል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያ የተኩስ አቁም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይ ወደ ሌላ ዙር ጦርነት ከማስገባት እየፎከሩና የጦርነት ግጅት እያደረጉ ነው ብለዋል። ህዝቡ የሚመራው አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮች ተግባራትን መፈጸም የለበትም በማለት የክልሉ ጊዜያዊ አስተዳደርን ወቅሷል። አሁን በአካባቢ እያንዣበብ ያለው ጦርነት ድባብ በማስቀረት ህዝቡን የትግራይ ኃይሎችና አፋር ያሉ የታጣቂ ኃይሎች እንዲሁም የዳያስፖራ ማህበረሰብ በሰላም መቆም እንዳለበት አሳስቧል። የትግራይ ህዝብ ፍላጎቱ ሰላምና ሰላም ነው፣ ሁለተኛ ጦርነት እንዳይመጣ ምን ጸልያለን ብለዋል። ሆኖም ግን እንዲህ አይነቱ ጥሪ የጦርነት ጥሪ የሚያደርጉ ሁሉም ወገን ካሉ ወጣት የዝ ሰለባ እንዳይሆን ህዝቡና በሰራዊቱ ያሉ አንዳንድ ሀራ መሬት የሚባሉ አሉ። ሌላው ቲዲኤፍ ትግራይ ውስጥ ያለውን በመካከላቸው ምንም ግጭት የሚወስዳቸው ነገር ስለሌለ ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ አድርገዋል። ህዝቡ እምቢ ለጦርነት በማለት አለበት ያለው ያለ ልዩነት ፖለቲካ ልዩነት ነው፣ በፖለቲካ ውይይት እንዲፈቱ ነው የምንጠይቀው። ከዚህ በተጨማሪም ግን ህብረተሰቡ ራሱ ህዝቡን ፖለቲከኝ የሚፈጥሩ ግጭት ወደ ጦርነት እንዳይገባ ራሱን ተጽዕኖ ማድረግ አለበት፣ ለጦርነት እምቢ ማለት አለበት ሲሉ መግለጫ ሰጥተዋል። ሱዳን ፈጥኖ ደራሽ ኃይል ወይም አርኤስ ልዩ ኃይል በግብፅ አየር ማረፊያዎችና ስትራቴጂክ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብፅ ለተባበሩት አረብ እምሬት ስሞታ ማሰማቷ ተነግረዋል። የፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ሀምዳን ዳገለው ሐሜቲ በቅርብ ሳምንታት ወዲህ ከግብፅ አየር ማረፊያዎችና ስትራቴጂ ሰፈሮች ላይ ጥቃት ለመፈጸም የሚሰነዘረው ዛቻ እየጨመረ መምጣቱን ግብፅ አስደንግጧታል። በተለይ የአልፋሽር ግዛት በፈጥኖ ደራሽ ኃይሉ እጅ እንደ የወደቀ ግብፅ የተባበሩት አረብ እምሬቶች ፈጥና ማነጋገሯ አፍሪካ ኢንሳይደር መረጃው ጠቁሟል። ግብፅና ዩናይትድ አረብ እምሬት በሱዳን እርሰ በርስ ጦርነት ሐምዳን ዳገሎና ጄኔራል አልቡርሃን ደግፈው በተለያዩ ጎራ የተሰለፉት ሀገራት ቢሆኑም የእምሬቶች ደጅ መጥናቷን ተመላክቷል። በቅርቡ የአየር መከላከያ ስርዓቶችና ከፍተኛ የቴክኖሎጂ ድሮኖች ዩናይትድ አረብ እምሬት የቀረበላት ፈጥኖ ደራሽ ኃይሉ የሀገሪቱን ጦር ከወሳኝ ይዞታ ማስለቀቅ መቻሉ በግብፅ ወገን ስጋት ፈጥረዋል። የሱዳን ጦር በበኩሉ አጋራቸው ግብፅ ቅድመ ማስጠንቀቂያ ራዳር ስርዓትና በግብፅ ራስ ባናስ የሚገኝ የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶች ለመጠቀም ያቀረበውን ጥያቄ ካይሮ ግጭት ውስጥ ዘልቃ ላለመግባት በመስጋት እምቢታዋን መግለጿን የዘገበው ምንጮች ጨምሮ አስነብቧል።